ወደ አጫጭር መረጃዎቻችን አልፋለን። በማይናማር የሚገኙ ኢትዮጵያውያን ስጋት ውስጥ መሆናቸው ተነገረ። በሕገ ወጥ አሰሮች ተይዘው የነበሩት እነዚህ ኢትዮጵያውያን በማይናማር የጸጥታ ኃይሎች ከአጋሾች ተለቀው በወታደራዊ ጦር ሰፈር ውስጥ ተጠልለው የሚገኙ እንደነበር ተጠቁሟል። ኢትዮጵያውያን በሀገሪቱ ከተከሰተው የመሬት መንቀጥቀጥ አደጋ መትረፋቸውም ሰምቷል። ይሁን እንጂ በመሬት መንቀጥቀጡ የተረፉት ኢትዮጵያውያን አሁን ላይ ከፍተኛ ስጋት ውስጥ መሆናቸውን የተገለጸው። እነዚህ ኢትዮጵያውያን ወደ ማይናማር የሄዱት በተለያዩ አጭበርባሪዎች ተታለው እንደሆነ ከዚህ ቀደም የኢትዮጵያ ውጭ ጉዳይ ሚኒስቴር አስታውቆ ነበር። መንግስት በአፋጣኝ ከዚህ ስፍራ እንድንወጣ እንዲተባበረን እንጠይቃለን ሲሉ ኢትዮጵያውያኑ ተናግረዋል ሲል ዶቼቬሊ ዘግቧል። ሚኒስቴር መስሪያ ቤቱ ከሁለት ሳምንት በፊት ይፋ ባደረገው መረጃ ከ130 ዜጎች ከማይናማር መመለሳቸውን መግለጹ ይታወሳል። በጅቡቲ ወደብ በኩል የሀገሪቱን የገቢና የውጭ እቃዎች ለማሳለጥ እንዲረዳ የተጀመረው የሞጆ ደረቅ ወደብ ማስፋፊያ ፕሮጀክት በዋጋ ንረሳቢያ ዘጠና ሚሊዮን ዶላር ተጨማሪ ገንዘብ እንዳስፈለገው ተገለጸ። ፕሮጀክቱ በ150 ሚሊዮን የአሜሪካ ዶላር ወጪ ለማስፋፋት በ2011 ዓ ም ሥራ መጀመሩ የሚታወስ ሲሆን አሁን ላይ ከዓለም ባንክ የተገኘውን ተጨማሪ ገንዘብ ተከትሎ ፕሮጀክቱ 240 ሚሊዮን ዶላር እንደሚፈጅ ተነግሯል። የፕሮጀክቱ ማስፋፊያ በሶስት ዓመታት ውስጥ እንደሚጠናቀቅ እቅድ ተይዞለት የነበረ ቢሆንም በሲሚንቶና በሌሎች የግብዓት አቅርቦት እጥረት ሳቢያ የግንባታ አፈጻጸሙ መዘግየቱን በኢትዮጵያ የዓለም ባንክ የግሉ ዘርፍ የጥናት ቡድን አባል ብስራት ተሾመ ተናግረዋል። ለዓለም ባንክ የፕሮጀክት መራዘሚያ ጥያቄ የቀረበ እንደሆነ ሲገለጽ ከዚህ በኋላ ፕሮጀክቱን ለማጠናቀቅ አንድ ዓመት ተኩል እንደሚወስድም ባለሙያው አክለው ገልጸዋል። ከሁለት ወር በፊት የሞጆ ደረቅ ወደብ ማስፋፊያ ፕሮጀክት 80 በመቶ በላይ መጠናቀቁን የትራንስፖርትና ሎጂስቲክስ ሚኒስቴር ማስታወቁ አይዘነጋም። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል 56.3 በመቶ የሚሆነው ህዝብ የንጹህ መጠጥ አገልግሎት እንደማያገኝ ተሰማም። በክልሉ በአሁኑ ወቅት 43.7 በመቶ ያህል ዜጎች የንጹህ መጠጥ ውሃ ሽፋን ተጠቃሚ እንደሆኑ የክልሉ የውሃ ማዕድንና ኢነርጂ ቢሮ ኃላፊ ኢንጂነር በየነበላቸው ተናግረዋል። ይህም ማለት በክልሉ ከ56 በመቶ በላይ የሚሆኑ ዜጎች አሁንም ድረስ የንጹህ መጠጥ ውሃ ማግኘት እንዳልቻሉ ያሳያል። በክልሉ ከ26 በላይ የንጹህ መጠጥ ውሃ ፕሮጀክቶች በግንባታ ሂደት ላይ መሆናቸውን ከክልሉ ማበራይ ስር ገጽ ላይ ያገኘነው መረጃ አመላክታል። የውሃና ኢነርጂ ሚኒስቴር ቀደም ሲል ይፋ ባደረገው መረጃ መሰረት በኢትዮጵያ ወደ 50 ሚሊዮን የሚጠጉ የአገሪቱ ዜጎች የንጹህ መጠጦ አቅርቦት ተጠቃሚ እንዳልሆኑ ገልጿል። በደቡብ ሱዳን የኮሌራ ወረርሽኝ መከሰተ ሰማም የደቡብ ሱዳን ዜጎች በግጭትና በኮሌራ ወረርሽኝ የታመሱ እንደሚገኙ ሜዲሲን ሳን ፍሮንቴርስ የተሰኘው ግብረስነ ድርጅት አስታውቋል። ድርጅቱ የግጭቶች መባባስና መፈናቀል ወረርሽኙን ሊያባብሰው ይችላል ሲል አስጠንቅቋል። ከዚህ ባለፈ የንጹህ መጠጥ ውሃ አገልግሎት ለማቅረብ በኮሌራው ለተጠቁ ሰዎች ሕክምና ለመስጠትና የክትባት ዘመቻዎችን ለማድረግ አስቸኳይ ድጋፍ ያስፈልጋልን ብሏል። ድርጅቱ በደቡብ ሱዳንና በኢትዮጵያ ድንበር አቅራቢያ በመንግስት ኃይሎችና በታጠቁ ቡድኖች መካከል የተፈጠረው ግጭት ወደ ሌሎች የሀገሪቱ ክፍሎች ሊዛመት ይችላልም ተብሏል። ከግጭት የሸሹ የሀገሪቱ ዜጎች ወደ ኢትዮጵያ ሸሹ መሆኑን ተጠቁሟል። በመጋቢት ወር መጀመሪያ ብቻ ወደ ኢትዮጵያ የተሰደዱ ደቡብ ሱዳናውያን ቁጥር 10 ሺህ እንደሚደርስ የተባበሩት መንግስታት ድርጅት መረጃ ያሳያል። ዩክሬን ከአሜሪካ ጋር ከተስማሙበት የማዕድን ስምምነት ወደ ኋላ ለማፈግፈግ እየሞከረች ነው ሲሉ የአሜሪካው ፕሬዚደንት ዶናልድ ትራምፕ ተናገሩ። የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ ከዚህ የማዕድን ስምምነት ለማፈግፈግ እየሞከረ ነው ሲሉ ያሉት ትራምፕ፣ ዘለንስኪ ይህንን የሚያደርግ ከሆነ ከፍተኛ ችግር ይገጥመዋል ሲሉ አስጠንቅቀዋል። ዘለንስኪ በማዕድኖቹ ጉዳይ በድጋሚ ከአሜሪካ ጋር የመደራደር ፍላጎት አለው የተባለ ሲሆን በመደራደሪያነትም ዩክሬንን የኔቶ አባል ማድረግ ተካትቶበታል ተብሏል። ይሁን እንጂ ዩክሬን በፍጹም የኔቶ አባል መሆን አትችልም ሲሉ ዶናልድ ትራምፕ አስረግጠው ተናግረዋል።